ያፌት መጨረሻ እየተቃረበ ይገኛል። ዳይሬክተሩ ጋር ዛሬ ሄደው ቢንያም እና ናታን ሁሉንም ነገር አስረዳው። ናታን እንደዚህ ተራረቀናል ማለት ነው ብሎ ሲለው እንደዚህ አትበልናቱ ናቱ እንዴ! ቆይ እስካሁን ድረስ እኔ አይደለሁ እንዴ ዝም ያልኩህ? ምክንያቱም ዝም ያልኩብህ እኮ ምክንያት አንተ አንድ ነገር እንዳትሆንብኝ ቤተሰባችንን ለመጠበቅ ብዬ ነው። እስከ ዛሬ አኗኗሬ በሙሉ ተቀይሯል እኮ፣ ከአንድ ፖሊስ ጋር ነው የምኖረው። እሷ እህቴ ናት ያው ለጊዜው እያስመሰልኩኝ። ቆይ ግን እንዴት ይሄ ሁሉ ሊፈጠር ቻለ? እያለ በጣም ተደነጋገረው። ከዛ ቆይ ላስረዳህ ብሎ ዳይሬክተሩ አስረዳ ሁሉንም። ምክንያቱም እንግዲህ ይሄ ፖሊስ ለረጅም ጊዜ ብቻውን ሲፈጋና እንዲሁም ሲባክል ነበር ነገር ግን ዛሬ ቀኑ ደረሰና ማገዝ ጀመረ። ናታን እኔም ልክ ኤፍራታ ጋ ትሰሩ ነበር አይደል ብሎ ሲለው አዎ እንሰራ ነበር። እና ታዲያ ያፌትን ያገባችው እስኪ ንገረኝ፣ አስፈራርቷት ነው ወይስ ወዳው ብሎ ሲለው እስኪ ንገረኝ አንተ ራሱ ልብህ ምን ይልሃል? እሷ እኮ አንተን በጣም ነው የምታፈቅርህ። ነገር ግን በእርግጠኝነት አንተን ለማስፈራራት ባንተ ተጠቅሞባት ነው ያገባችው የሚሆነው። ከዚያም በኋላ ተያይተን አናውቅም ብሎ ሲለው ናታን ለማንኛውም እሷ ወዳና ፍቅዳን የሄደችው ስለዚህ በቃ ተወይም ብሎ በፍጹም ሊስማማ አልቻለም ነበር። ነገር ግን የሆነ ቀን ሹክ አለውና እውነትስ እውነትስ እንዳለው ከሆነ ፖሊሱ ምክንያቱም የእውነት ኢፍራታ ያፌት አስፈራርቷት በእኔ አስፈራርቷት እንደሆነ ብሎ ህጄ ተስማምቻለሁ ሲለው እንግዳስ ያፌትን ተቀናጣይ ተቀናቃይ መያዝ አለብን። ማለት በቃ እሷን ከያዝና በኋላ ነው ሁሉም ነገር የሚያበቀው። እሷ እንግዲህ ትልቂቱ አለቃ ናት። አንተ ደግሞ ከዚህ በኋላ ናታን ሳይሆን ናይፍ ይሆናል ስምህ እና እያንዳንዱ ነገሮች በቃ ብቻ ናታን ከሚባለው ውጭ ያለው ሙሉ ማንነትህ ይቀየራል ብሎ ሲያዘው፣ ፖሊሱ እሺ ሁሉንም ነገር እንዳልከኝ አደርጋለሁ፣ ጨረቃዬን ደግሞ ነጻ አውጥቻት እኔ ለዚህ ወንጀሌ እቀጣበታለሁ ብሎ ሲለው፣ እሺ ምንም ችግር የለውም። ሉሊት ሉሊት በጣም ተጨናንቃለች። ያፌትን እንዲሁም ደግሞ ናታንን ድቡንቅ እያለች እየጠበቀችው ነበር። እሱም መጣ እኔ የምለሽ ቆይ ግን አንቺ ለዛ ላለቃሽ እንደማልፈራሽ እንዲሁም ደግሞ ሂደሽ እነዛን ሁሉ ሴቶች እዛ ኤፍራታን እንዳሰቃየሻት ገብቼ አስገብቼ እንዳሰቃይሽ ፈለግሽ እንዴ ብሎ ሲላት ደነገጠች በጣም እማላቅ ይመስልሻል ነገር ግን አውቄ እንዳላወቀ የማደርገው እኮ እኔ ናታን ስለሆንኩ ነው ደግሞ በስራ ስሜ እኔ ናታን ሳይሆን ናይፍ ነው ብሎ በጣም ተናዶባት ሲያሳያት፣ ከዛ እሷም እንዴ እኔ ምን አደረኩኝ? አሁንስ በዛ ሁሉም ሰው እኔን እኔን ነው እንደሚለው ብላ ብትናደድም እንኳ ግድ ያልሰጠውም። እናቱ ቤዛ ቤዛ በጣም ተጨናንቃ ግቢ ውስጥ ድረስ ሂዳ ሂዊ መፈለግ ጀመረች። ከዛ እንደ አጋጣሚ ሉሊት መጣች።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 ተከታትላችሁ ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሐረግ ድራማ እንደቀጠለ ይገኛል። እንዴ አራንች ልጅ አበርሻ አሁንማ በቃ ለየልሽ ብላ ስትላት እኔ አላበርኩም አሁን ህዋመታ መታ ነበር እና ደግሞ አደራሽን እባክሽ እርጅኝ እያለች እዛ አሁን አትበጂ በቃ ነይን ንግባ ብላ ሉሊት ይዛት ገባይ እኔ ምልሽ ግን አንቺ ሄዋንን አግኝተሻት ነበር ስትላት አይ እተከራየችበት ቤት እጅ እኮ አንድ ወር ሁኗታል አንድ ወር አርፏታል ከሄደች ብለው ነገሩኝ። ማለት አልገባኝም። ለምን አንቺ ዛሄርሽ እንዴ? እኔ ማይሄርኩት ታውቂ የለ ያኔ በታስርሽበት ታስርሽ በነበረበት ሰዓት ለመጠየቅ ወደ አንቺ ጋር ስመጣ ያኔ የነበረ እሷና እኔ ተግባባ ነው እና በዛ አጋጣሚ ነው እንጂ በሌላ አይደለም ብላ ስትላት፣ እሺ ብቻ ግን በጣም ያስፈራል። በቃ ተዩ ቅዠት ይሆናል። ከዛ ለናኦድ ደወለችለትና ናኦድ እርዳታ ያስፈልገኛል ብላለችው። ምንድን ነው እርዳታ የሚያስፈልግሽ እስኪ ነገሪኝ ብሎ ሲላት፣ አይ አላ አይደለ በቃ የሆነች ጓደኛ የነበረች እና ቢገርም ዛሬ በህልሜ ሁሉ መታ ነበረ እና ምን ተፈጠረ? የተፈጠረው ነገርማ ማ እርጅኝ እርጅኝ እያለችኝ እየለመነች ነበር። እኔ ግን ልደርስላት አልቻልኩም። በነገራችን ላይ ብዙ ስቃዮችንና ብዙ መከራዎችን አብረን አሳልፈናል እና ግራ ገብቶኛል። ፖሊስ ጣባ መሄድ አለብን ብላ ስትለው፣ ከዛ ናኦድ ደግሞ እንዴ አሁን አረተኝ አሁን እኮ ማለቴ እማ አሁን እኮ መሽቷል። 11 ሰዓት ሆኗል እና ፖሊስ ጣቢያ ይዘጋል። እሺ በጣም ይቅርታ። ይሄማ በይሄ የተነሳ እኔንም በቃ አንድ ቀን ታግችኛለሻ ብሎ ሲላት፣ አዎ ብትፈራኝ ነው የሚሻለው። ፂና ኤፍራታ ፂና ኤፍራታ እንግዲህ ውጤቱን አምጥተውታል። ነገር ግን ለዚህ ተናግራታለች እያልን በጉጉስ ስንጠብቀው የነበረው ነገር ልትነግራት ፍቃደኛ አይደለችም እስኪ ንገሪኝ ልጁ የማን ነው የናታን ነው ወይስ የያፌት ብላ ስትላት ከዛ በሆዷ ምን ለውጥ አለው የናታንም ሆነ የያፌት ሁለቱም የወንድሞች ልጆች ናቸው ብላ መገረም ጀመረች እንዴ ንገርኛ ብላ ስትል በሀሳብ ጭልቅ ጣለች። ና ግራ ገብቶኛል። ምንድን ነው? አቤላ አብሬያችሁ ካልኖርኩ እያለ ነው አልገባኝም። አዎ እናንተ ተደላደለ ቤት ገብታችሁ እኔ ብቻዬን እያለ ጠዋት ማታ እየጨቀጨቀኝ ይገኛል ብላ ስትል፣ ቆይማ ይሄ ልጅማ አንድ ቀን እንወጣለታለን ደግሞ በቅርቡ ብላ ስትል፣ ምን ምን እየሄዱለታችሁ ነው አይ እሱንማ ሲሳካ እነግርሻለሁኝ። አሁን ነው የምንሄድ፣ ብላ ይዛ ስትሄድ ያፌት አበዴ ያፌት ሲለዋን ንቅ ሲያደርጋት አንቺ የት ቆይተሽ ነው ብሎ ሲያንቃት፣ ከዛ ፂ ተከታትላ መጣች። አንተ እንደው ምን አይነቱ ወንድ ነህ? አሁን እኔ ባልመጣ ልትገላት ነበረ። ቆይ ሚስትህን ካላመንካት ለምንድነው ያገባሃት? ብላ ልክ ልኩን ነገረችው። ቆይ ምን አደረኩኝ? ያው ደግሞ ስለምቀና ነው ትሰማኛለህ ቅናት ካለብህ ትዳር መመስረት የለብህም ነበር ደግሞ ለምን እንዳገባህም አትዘንጋ እሷ ለምን እንዳገባችሁ ብላ ከስር እስከ ማሰሪያው ነገረችው ከዛ እኔ ምልሽ ለምን እዚህ አትቆይም ኧረ በፍፁም እኔማ እዚህ ካንተ ጋር እኔማ አልቆይም እልቅስ የምጣሁት ላስጠነቅቅህ ነበር ኤፍራታን ከዚህ በኋላ ምንም ከወንድሜ ጋር የሚያገናኛት ነገር ምንም ነገር እንደሌለ፣ አንተም ደግሞ ከወንድሜ ራስ ወረድ እንድትልልኝ ላስጠነቅቅህ ነው የመጣሁት ብላ ስትለው ደነገጠ። እሺ ቁጭ በይ እያለ ቢሽቆጠቆጥና የእውነትም ከልቡ እንደሚወዳት እሱ ቢያቅም እሷ ግን አዋርደው ነው ሄደችው። ትሰማኛለህ እንደውም ከወንድሜም ከኔም ከሁላችንም ምራቅ እዚያው ሚስትህን ያዝ ብላ አውቃ ኤፍራታን የጠላቻታት ምስላ መናገር ጀመረች ለነገሩ እሱ አሁን እና ኤፍራታን ረስቷታል ሌላ አዲሱ ፍቅረኛ ጋር ዘና እያለ ነው ብሎ ሲል ከዛ ኤፍራታ ደን ደነገጠች ምን ከዛ እንዴ በቃ የሆነ አንተ የናይ እንደምትፈልገው እኔም እሱን ልነግርህ ነበር እኮ ብላ ባይኗ ጠቀስ ስታደርጋት ለነገሩ ምን አገባኝ እኔ አይደለው እንዴ ተውኩት፣ እያለች ኤፍራታም ደገመችለት። ከዛ ፂ ብትባል ብትደረግ በፍጹም አልቀመጥም ብላ ሄደች ወደ ወንድሟ። በሌላ በኩል እንግዲህ ቢኒያም ያው ናታን እዛ መርማሪው ጋር ወስዶት ነበረ። በጣም ደነገጠ። እኔ ግራ የገባኝ የያፌት ፎቶ፣ የዚህ ሁሉ ሰው ፎቶ ምን ይሰራል እዚህ? ደግሞ ሌላ ድራማ ጀመርክ እንዴ ሲለው፣ ይኸውልህ ቢኒ እኔ እስከ ዛሬ ላንተ ሳላስብ ሳልጨነቅ ቀርቼ አይደለም። እስከ ዛሬ ላንተ እያሰብኩ እየተጨነቅኩ ነው የኖርኩት። ነገር ግን በባለፈው በታገትክበት ሰዓት ያፌት እኔን እየተከታተለኝ ስለነበረ እሱን ለማጥመድ ደፋ ቀና እያልኩ ነበር። ነገር ግን ግን በሀሳቤ ሁሌም ከኔ ጋ ነበርክ እና ይሄ ነው አሁን ሁላችንም ሶስታችንም፣ ተመካክረን ሶስታችንም እቅድ አውጥተን እነዚህን የማፊያ ቡድኖች መቃረን አለብን፣ ለፍትህ ልናቀርባቸው ይገባል ብሎ መርማሪው ሲነግረው፣ እሺ። ከዛ እንደ አጋጣሚ የድራላ እናደወለችለት የድራላ እናደወለች ብሎ ሲለው መርማሪው በቃ ሂድ፣ ያው እንደሚከታተሉት ታውቃለህ፣ የእኔም ሰዎች አሉ እና፣ በባለፈው ምን ብላ ነበር የጠራቸው ሲለው አይ በባለፈውማ፣ ማ የት ሄርክ፣ ከማን ጋር ሄርክ ብላ እሱን ልታጣራኝ ነበረ። ያው በመልሱ መለስኩላት። አዎ ናታን መጠንቀቅ አለብህ። አንዴ እቅዳችን አንድ ሰው ነቃብን ማለት ሁሉም ነገር ያበቃል ብሎ ሲነግረው ችግር የለውም፣ መርማሪ፣ አንተ ለእኔና ለኤፍራታ ብለህ የምትከፍለውን መስዋዕት መቼም ቢሆን አልዘነጋም። አያየ እኔ ለአንተና ለኤፍራታ ብቻ ሳይሆን ለነዛ ለታገቱ ሴቶችም ጭምር ነው እና ደግሞ ለፍትህ ም ስን ነው እንጂ ላንተና ለኢፍራታ ብቻ አይደለም ሲለው እሺ ለማንኛውም አመሰገናለሁ አለው። ከዛ የድራራ እናደውላለት ሲሄድ ቢኒ፣ ታውቃለህ መርማሪ እኔ ናታንን ሳዋረደውና ስሰርበው ነበረ። አውቃለሁ። ታውቃለህ በጣም ይወድሃል። እድለኛ ነህ፣ ይሄንን የመስል ጓደኛ ሰጥቶህ እንደዚያ እንኳ በስራ ተወጣጥሮ፣ ግን ሁሌም ስለ አንተ ሲጨነቅ ሲያስብ ነበረ እና እስኪ ንገረኝ አንተ ምንድን ነው የሚያገናኝ ብሎ ሲለው ታውባክህ የያፌት ጋር የብዙ እድሜ ልካችንም ማለት ትችላለህ ችግር አለብን። እና በባለፈው ራሱ እስር ቤት አስገብቸው፣ ነገር ግን አስወጣው፣ ምክንያቱም ከስራ ባርደረባችን አንዱ የያፌት ቀኝ እጅ ነው ብሎ ሲለው አዎ ይሄኛውንም እንዳታም ነው፣ ወደፊት ስራ ስንሰራ ራሱ ማመን የለብህም፣ ምክንያቱም ገንዘብ የማይቀይረው ነገር የለም። ከራሱ ውጪ ማንንም እንዳታምን ብሎ ሲለው ልክ ነህ መርማሪ። ለማንኛውም አቤል የሚባል ከያፌት የባሰ ሰይጣን አለ፣ እሱ ራሱ ነው ያገተኝ። ነገር ግን ለምን አገትከው ብሎ ሲነግረው አይ አንተን የወጋህን እንደዛ ሆነህ ማየት ስላልቻልኩኝ፣ በዛ ተናድጀ ነው ብሎ አሸው። ግን የሆነ እቅድ አለው ብሎ ያቤልንም ነገረው። ገኒ በመታረቃቸው እጅግ ደስ ብሏታል። ተመስገን እያለች ነበረ። የቻናሌ ቤተሰቦች የኔ ምርጦች ሐረግ ድራማን እንዴት አያችሁት ዛሬ? እውነት ለመናገር በጣም ደስ የሚልና በጣም የሚያሳዝን ነው። ምክንያቱም ኤፍራታ እንግዲህ ከዚህ በኋላ ስቃይዋ ይጀምራል። ልጁ የማን ነው ከዴት መጣ፣ እንደህ አድርጊ፣ እንደዛ ፍለጪ፣ ገና ካሁኑ ቁም ስቅሏን እያሳያት ነው። አረ የያፌትና የኢፍራታ ነገር አብቅቶ የናታንና የኢፍራታ ነገር ይምጣልን። ፍቅራቸው ይመለስ። እውነት ፍቅራቸው ይመለስ የምትሉ እስኪ ኮሜንት ላይ ያስቀምጡልኝ። የግድ ፍቅራቸው መመለስ አለበት። ና ኦዲስ ቤዛን የእውነት ለበቀል ነው የተጠጋት ወይስ ደግሞ የእውነት ትክክለኛ አፍቃሪ ነው? እስኪ ይህንንም አስቀምጡልኝ። ፂና ቢንያም ደግሞ በወቅቱ ይታረቁ።